መጋቤት 24 2010 ዓ.ም ምረት የኢትዮጵያ ህዝብ መከራን ሀብሎ የጀመረባት ቀን ፋሽስቱ አብይ አህመድ የኢትዮጵያን ህዝብ መከራና ስቃይ እንዲያበዛ ስልጣን የያዘባት ቀን። መጋቤት 24 2010 ዓ.ም በጅጅጋ ሻሸመኔ፣ ዝዋይ፣ አጋርፋ፣ ወለጋ እንዲሁ ማይካድራ፣ የትግራይ ጦርነት፣ የአማራ ክልል ከፍተኛ አመራሮች ሰኔ 15 ደራ መራዊ እንዲሁ ፋግታ ለኮማ ረወድም አለ። በጣም የሚዘገን ነው። የወለጋውን እንዳትረሱት አዋይ ረሳ። የወለጋው እነዚህ በትቂቱ ልብ ውስጥ ላይ የቀሩ ፍኖተ ሰላምም አለ። በድሮን የአማራ ህዝብ እንዲጨፈጨፍ የአማራና የትግራይ ልጆች ማንነታቸው ወንጀል እንዲሆን የተደረገበት ኢብን እስካሁንም ድረስ መጋቢት 24 2010 ዓ.ም የኢትዮጵያ ጥቁር ቀን